ብዙዎቻችሁ ጓደኞችም ቤተሰቦችም የልጆች አባት አክቤ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም፣ ባለቤቴ ነው የምለው በቃ ከአስራ አራት ዓመት በኋላ አሁን ተመልሳ ወደ ትዳራዋ ስለተመለሰች ባለቤቴ ነው የምለው ብላለች። እንግዲህ አርቲስት ገነት ንጋቱ ከአስራ አራት ዓመት መለያየት በኋላ አንድ ሆነዋል ማለት ነው። እጅግ ሁላችንም በጣም ተደስተናል። በቃ እንዴት ነው ማስተዋል አርቆ ማሰብ ነገሮችን ቁጭ ብሎ ማጤን ምናምን፣ በኋላ እግዚአብሔር ፈቅዷል ከእንደገና ደግሞ አንድ ሆነዋል ማለት ነው። እጅግ በጣም ይህ ልባምነት ይጠይቀዋል። ስለዚህ እንዲህ ስለሆነ ስላየው በጣም እጅግ በጣም ደስ ብሎኛል። አሁንም ቀሪ ዘመናቸውን እስከ ልጆቻቸው ይባርክላቸው ልጆቻቸውን ደግሞ ቆመው የሚድሩ የሚኩሉ ይሁኑ ከማለት በስተቀር ምንም አይባልም፣ ይባርክላቸው። እኔ በጣም ደስ ብሎኛል። እስቲ እንቀጥል። ሰላም ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድገ ጀመት ቻለው አብረን ፈታ ያዝናናለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ይህም ቪዲዮ ላይክ አድርጋችሁ ቪዲዮ እንዲጀምሩት በዋክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። መጣችሁ እጅግ በጣም ደስ ብሎናል። ያላችሁን አድርጋችሁ በፍጹም ፍቅርና ቅንነት እኛ ጋር መታችሁ የደስታችን ተካፋይ ስለሆናችሁ እጅግ እናመሰግናለን። በሕይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም በመገኘት በስልክም ብዙዎቻችሁ ከኛ እንግዲህ ቤተሰቦቻችን አርቲስት ገነት ንጋቱን ከ14 ዓመት ቆይታ በኋላ ከእንደገና ነገሮችን አስተካክለው በአዲስ ጋብቻ ተሞሽረው እሁድ ዕለት እንግዲህ ሰርጋቸውን አይተናል ማለት ነው። ሁላችንም ኢትዮጵያውያኖች እጅግ በጣም ደስ ብሎናል። አብሶ አርቲስት ገነት ንጋቱ እጅግ በጣም ጠንካራ ሴት፣ ብልህ ሴት፣ አስተዋይ ሴት ነች። አብዛኛው ስለ እነሱ ትዳር በሶሻል ሚዲያ አብዛኞቻችን በጣም ብዙ ነገር ስንል ነበረ። አስራ አራት ዓመት ከተለያዩ በኋላ ድጋሚ እንግዲህ ተገናኝተው ትዳራቸውን አድሰውት ወደ ቀድሞ ትዳራቸው ተመልሰዋል። እጅግ በጣም ደስ ብሎናል። እንግዲህ ዋና ዋና ፓርቱን የሰርጋቸውን ፕሮግራም የተወሰኑት ስለተመቹኝ ለእናንተ በየተራ ጋብዛችኋለሁ ማለት ነው። ግን እጅግ በጣም እጅግ በጣም ተደስተናል፣ ድጋሚ ወደ ቀድሞ ትዳራቸው ስለተመለሱ። ጎን ለነበራችሁ፣ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ፣ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ እፈልጋለሁ። እጅግ በጣም ብዙ ጊዜ ሕይወት በእኛ መንገድ አይደለም የምትመራው እላለሁ። ሆኔ ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን እንገራችሁ፣ ምርጥ እህቴ ናት። አታገባኝ የሰው ልጅ በህይወት እስካለ ድረስ የሆኑ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይህን ፕሮግራም አዘጋጅተው ድጋሜ እንድንጋባ አላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ እፈልጋለሁ። መራቂ እኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን እድሜያችሁን ከፍ ያርግልን ዘጠና ብዙዎቻችሁ ጓደኞችም ቤተሰቦችም የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም፣ ባለቤቴ ነው ምለው። በቃ ከአስራ አራት ዓመት በኋላ አሁን ተመልሳ ወደ ትዳር ስለተመለሰች ባለቤቴ ነው ምለው ብላለች። እንግዲህ አርቲስት ገነት ንጋቱ ከአስራ አራት ዓመት መለያየት በኋላ አንድ ሆነዋል ማለት ነው። እጅግ ሁላችንም በጣም ተደስተናል። በቃ እንዴት ነው ማስተዋል አርቆ ማሰብ ነገሮችን ቁጭ ብሎ ማጤን ምናምን በኋላ እግዚአብሔር ፈቅዷል። ከእንደገና ደግሞ አንድ ሆነዋል ማለት ነው። እጅግ በጣም ይህ ልባምነት ይጠይቀዋል። ስለዚህ እንዲህ ስለሆነ ስላየው በጣም እጅግ በጣም ደስ ብሎኛል። አሁንም ቀሪ ዘመናቸውን እስከ ልጆቻቸው ይባርክላቸው ልጆቻቸውን ደግሞ ቆሞ የሚድሩ የሚኩሉ ይሁኑ ከማለት በስተቀር ምንም አይባልም እ ይባርክላችሁ እኔ በጣም ደስ ብሎኛል። እስቲ እንቀጥለው። እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል ወደኋላ እዚህ እዚህ ቀን ለመምጣት ያለፍንባችሁ ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 ዓመት መለያየት እስከ በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ህፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን። ስለመጣችሁ አብራችሁን ስላላችሁ እናመሰግናለን። እነሱ በእኛ የመጀመሪያ ልጃቸው የበኩር ልጃቸው እንግዲህ ስለ እነሱ ትዳር አስተያየት ሊሰጥ ነው። እንግዲህ በሳል የሆነ መልዕክት ነው ያስተላለፈላቸው። እስቲ እንየው። አእምሮ እስካሁን ድረስ ተስፋ አላቸው ብለን አላስብም ነበር አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናቃቸው እሷ የሌላት ነገር እሱ አለ። ሁሉ ነገር እሱ የሌለው ነገር ደግሞ እሱ አላት። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሪ ስለምናቃቸው ማለት ነው። ዛሬ ነገር ሲፈጠር ደግሞ እናንተም ወደፊት አሁን ተጀመረ ትዳራችሁ እንዲቀጥል እናንተ እግዚአብሔር ልባችሁ መክፈት አለባችሁ እናንተ በፈቀዳችሁለት ልክ እናንተ ልባችሁ በከፈታችሁለት ልክ የሚገባ አምላክ ስለሆነ እግዚአብሔር፣ መጀመሩ ትልቅ ነገር ግን መጨረሻው እሱ ነው በቃ። የልጅ በሳለ አዋቂ ድንቅ ንግግር ነው የተናገረው፣ የመጀመሪያ ልጃቸው። ሁሉም በቃ አርቲስት አይባልም። ጠቅላላ የኢትዮጵያ ህዝብ መልሶ ከአስራ አራት ዓመት በኋላ አብረው አንድ ላይ በመሆናቸው ያልተደሰተ ተስፋ አለ ብዬ አላምነ። ሁላችን ተደስተናል፣ አቦ አሁንም ትዳራቸውን ይባርክላቸው፣ ልጆቻቸውን ለቁም ነገር ያብቃላቸው። አርቲስት ገነት ንጋቱ ጀግና የሆነ ሴት ነች። አቦ ይመች በመለያየታችን ውስጥ እንዳለው ደስታ አንድ ቀንም ተገፋፍተን ተገለማምጠን የማናቅ ይገርመኛል። እኔ ምን ያህል እንዴት ነው የተፋታሹ ቤተሰብ ጋር ሄደሽ የምትበዩ ምናምን የሚሉ ሰዎች አሉ። ይገርመኛል ተዋልደናል እኮ አራት ልጆች የእነሱ አጎትና ክስቶች ናቸው። እንዴት ነው ይሄኛውን ድልድይ ሰብሬ ነው ልቆርጥ የምችለው? ይችላል ቤትኛውም ሚሳብ ላደርገው አልችለው ነገር፣ ህሊና አይቀበለውም። ሌላ ሰው ሊቀበለው ይችላል፣ እኔም አልቀበለው ነገር ነገር ነውና፣ ብዙ ሰዎች ይገርማቸዋል። አንዳንድ ሰዎች ልክ እንዳልኩም የሚያስቡ ሰዎች አሉ። እስከ ዛሬም ልክ ስለነበርኩኝ፣ ይሄው ልክ ስለሆንኩ አሁን እዚህ ጋር ተሰብስበን። እኔ የምለው ግን ለዚህ ትዳር መልሶ እንደዚህ ማማሩና እንደዚህ መሆኑ ከ14 ዓመት የጋፕ በኋላ ከእንደገና አንድ መሆኑ ዋናው የጀርባ አጥንት ሆነ የተጫወተችው ወይም ዋናዋ ራሷ ገነት ንጋቱ ነች ብዬ አምናለሁ። እኔ ማለት ነው የእናንተ ሴት አላውቅም። እጅግ ዝም ብዬ ሳስበው ሲመስለኝ አርቲስት ገነት ንጋቱ እጅግ በጣም ጠንካራ፣ አስተዋይ፣ ግራና ቀኝ የምታይ እና በሳል ሰው ትመስለኛለች። ስለዚህ ትዳሯን ረጅም ጊዜ ጋፕ ቢያደረግም መልሰዋለች ማለት ነው። ስለዚህ በዚህ ትዳር ውስጥ ጠንካራ ብዬ

መግደ እንዲ ነው ንዳ በቃ አንተ ዝም ብለ ምንድን ነው የምትለው? እቺ ነው ችግር የለውም። ምን ሆነሽ ነው እንዴ? ችግር አንተ ብለና ምን ዘመኑ ከፍቷል። መቶ ብር ዶሮ፣ መቶ ብር እንግዲህ። ይህ ዘመን ይመልሰው አይደል? አረ ይመልሰው፣ አረ ይመልሰው። ያሁን አልሰማንም። ዶሮ መቶ ብር ቅርብ ጊዜ እኮ ነው። ሸዋ ፈራው ከሰብ ለጋ ዶሮ መቶ ብር። አረ ይህን ጊዜ ይመልሰው አይደል? እስከ እንቁላለሁ ነው ዶሮ እስከ እንቁላሉ መቶ ብር አቦ፣ ይህን ጊዜ ይመልሰው። ይመልሰዋል ግን መቶ ብር ከነንቁላሉ። ቂቤ ሁለት ኪሎ መቶ ሰማኒያ ብር፣ እንዴት ቢቀር ይቀራል። እርሶ ምን አለቦት፣ እኛ ጎረቤቶች አጡ መነጡ እንዲሉ ነው በህይወት የምኞቴ አንደኛ ጡቴ ማስቀነስ ጠላቴ እሱ ነው። ጀርባዬም እንደዚህ የጎበጠው በጡቴ የተነሳሉ እናት የትሙትን ስተኛ ማለት ነው። እዚህ ጋር ነው የሚመጣው፣ ምንም ሳለብስ እዚህ ጋር ነው የሚመጣው። ግንባሬ ጋር ቤታ ታይባል እመ ቤቴ ጋ እኔ እኮ እንደሆንኩ እናንተ ወገ ቤት ታመመ። እስኪ ትልልቅ ጡት ያላቸውን ሰዎች ጠይቋቸው። ዲቦራ ጡትሽ ትልቅ ነው። እኔ እንጃ እንደሆነ። አይ አልኩሽ። ይህን ቪዲዮ ለጥንቃቄ ነው የምሰራው። ምክንያቱም ይህን ቪዲዮ በደንብ ስሙት፣ ለጥንቃቄ መልካም ነው። አስቴር ወረኛዋ እንግዲህ የገጠማትን ነገር ልታካፍለን ነው ማለት ነው። ትልቅ መልዕክት ያለው ቪዲዮ ነው፣ እንዳያመልጣችሁ። ራሴ እህት ላይ ስለደረሰ ማለት ነው ብዙ ሰው ጋር እንዲደርስ ሼር ኮፒ ሊንክ አድርጉ እንደነዚህ አይነት ማፊያዎች ከጊዜ በኋላ እየፈነዱ ከፍተኛ የሆነ ጉዳት እያደረሱ ነው እች እህቴ በጣም ብዙ ጉዳትን የደረሰባት ጥርሷ አይኗ በቃ እግዚአብሔር ለጥቂት ህይወቷን አትርፏታል ግን ይሄ ነው የማይባል በጣም ከፍተኛ የሆነ ጉዳትን ነው ያደረሰባት እንደ ቀላል ቤታችን ውስጥ የምንጠቀምባቸው እቃዎች። ሊጎዱን ስለሚችሉ እኛ ቤት የደረሰው ነገር እናንተ ጋር እንዳይደርስ ተጠንቀቁ ለማለት ነው። ይህን ቪዲዮ የካቲት ሆስፒታል ላይ ጥሩ የሕክምና ክትትል እየተደረገላት ይገኛል። እዛ በነበርኩበት ሰዓት በራሱ ከሷ ውጪ በአንድ ቀን ሁለትና ከዛ በላይ የሚሆኑ እህቶች ፍንዳታው ደርሶባቸው በጣም ተጎድተው ሆስፒታል ላይ አይቻለሁ። እግዚአብሔር ድንገት ከእንዲህ አይነት አደጋ ይጠብቃችሁ። እባካችሁ ይህንን ማሽን የምትጠቀሙ ይሄንን ማፊያ የምከሰብላችሁ ሰዎች በቃ እናንተ ጋር ግዴታ ነገር እስኪመጣ አጠብቁ። በቃ ይቅር ይቅር እግዚአብሔርን ይቅር። ጋይስ እንደ ማንኛውም ቲክቶከር ከሆነ አንድ ሚሊዮን ፎሎወርስ ደርስ ዱባ ሄዳለው ብዬ ነበረ።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 የሞት ፍርድ ተፈርዶብሽ ነው ማለት ነው። ኢትዮጵያ የመጣሽ በእሱ አገር ያለ ኢትዮጵያ መኖር እንግዲህ የሞት ፍርድ ነው ማለት ነው። አልወጣም አልመለስም ማለት አይቻልም ወይ? ልክ እንደወጣሽ መልሰው እንዳያስገብሽ አንዱን መሰየፍሽ ኢትዮጵያ ራሷ ዱባይ ትሂድ። ዱባይ ቪዛው ነው ችግሩ። ቪዛ የላትም። ማን ይጨርስላታል ነው። መንገድ ከየት ነው? ከሰርቢያ ከአልቤንያ ኤርፖርት

ምንም እኮ የተቀላቀለ ነገር ምንም ሚክስ የሆነ ነገር እኮ አላየንም። ምንም ጥሩምባ ነፊ ነው የምትመስል ኢትዮ ቴሌኮም ፍሬሽ ኮርነር ምናምን የሚልኩልን እኔ ባልቴክስቶች ኮፒ ፔስት እያደረጋችሁ ባትልኩልን ባትልኩ፣ በቃ እንኳን አደረሰ ነው አይደል? እንኳን አደረሰ በቂ፣ በቃ ስምንት መስመር ተጨነቅንባችሁ አባ ያደለው ዘፈን ይሰራበታል፣ እየደጋገመ ስምንት ስነኝ አግኝቶው ነው ማለት። ኮፒ ፔስት እንደሆነ እኮ በቃ ያስታውቃል። ለእኛማ ይልኩልን ነው እንደሚመስሏችሁ፣ ይልኩልናል እኮ እግዚአብሔር። አረፉ ለማለት ነው። ከድርጊታችሁ ተቆጠቡ። እንኳን አደረሰ የተሻለ ሃይማኖት እሷት ይላታል። እኔ መድረክ በጣም ሜጋ ብዙ ስራን ስራ በቀጥታ በቴሌቪዥን ስርጭት ነበር። በጣም ቆንጆ ናት። ያን አሁን የማወራችሁ ከአስር ከአስራ አምስት ዓመት በፊት የነበረን ሀያ ዓመት እንግዲህ በጣም የምታምረው ኢትዮጵያ መነጋገሪያ መልክ ነው ያላት የለ ያን ጊዜ በጣም እያስቸገራት ኦዲየንስ እየመጣ ይስማታል። ምን ተጨነቀች። ከዛው ለገፈት ተርኩና ከፊት ቆሜ፣ በቃ ከዚህ በኋላ ሃይማኖት መሳም አይቻልም አሉ። በቃ መሳም ከፈለጋችሁ መጀመሪያ ነው ትስማላችሁ፣ እኔ እሷን እስምላችሁ። እና አሁንም መጀመሪያ እኔን ሳሙኝ ነው። አይ ሰማውኛል። አንድ ጊዜ ለማሳም አንድ ለሳ እኔ ሳልስም

መቀለብ አለበት። ከተቀለበ በኋላ ደግሞ መጋለብ አለበት። ብያው። ለምንድን ነው እስካሁን ድረስ መንገድ ላይ የምትላከፉት? ነው እንጀምራለን። በተለያዩ ቦታዎች እንጀምራለን። በቤት ለቤት ነው ለምዶች የምታደርጉት ታጠቢ ታጠቢ፣ ጸራሪ ፈታቢ ምናምን ነገር፣ ጽድትቤ ምናምን ነገር፣ ለባልሽ ምናምን ተመቻችሽ ያኔ ጥሩ አንማግጥም፣ ችግር የለውም። እሺ፣ እና ፏቢ ፏቢ። እሺ፣ ለምንድን ነው ሴት ልጅ ዴት ለማድረግ ማታ ነው የምትመርጡት? ይሄ ይሄ ሲጀመር ጥያቄያቸውን ራሱ ማውጣት ልመዱሽ። ይሄ እንደውም ተረኛ ቀጥ ጥፍራቸው ምታሳድጉት። ኦኬ ጥፍር እንትን ነው ሀንድ ወርክ ስለማንሰራ ነው። አመሰግናለሁ። ጭስቲፎ አራዳ ልጅ ነው። እርድናም ጭዊ ባካፋ የተሰጠው በቃ ድምጹ ቅንጠላቱ ነው እሱ ከዘፈነ ዛፎች ቅጠላቸው ድርቁ ይራገፋሉ። ይህ ነገር ግን ስጢፎ ሰምቷል። እስቲ ጎጆአቸውን ጥሎ ይሰደዳሉ። ፍቅረኛ እንኳን ድንገት ካረገዘችበ የባህል መድኃኒት ዶክተር ፍለጋ ከምትንከራተት የስጢፎን ዘፈን በጆሮ ካንቆረቆርክ ያኔ ጽንሷ እንደ ውሃ ይፈሳል። ለሰባጦረለፈ ያገለግልሃል። ግጥምና ዜማ በሌለው ዘፈኑ ዓለምን ያዳረሰው ስጢፎ አንዳንድ ተመራማሪዎች እንደሚናገሩት የእስጢፎ ዘፈን በሙንታርቦ ተከፍቶ ወደ ጅቡቲ ቢወነጨፍ የጅቡቲን ሕዝቦች በጠቅላላ አትፍቶ ሰባት ዘሯን ደንጎሮ ይማረጅ። እስጢፎ ግን ይህን ነገር ሰምቷል ሰምቷል። ያረላኩለት ያረላኩለት፣ ዘፈን ማቆም አለበት ጥቅም እንዳለው ይናገራሉ። የአባትህን ገዳይ ከምገለው ይልቅ የእስጢፎን ዘፈን በጆሮ ከፍተ በማያልቅ ስቃይ ብታሰቃየው ይሻላል የሚላሉ፣ ውሻ በልሙ ስለምዳልም ይችላል

እንግዲህ ውድ የእኔ ልዩ ቤተሰቦች የዛሬ ቪዲዮዎች የእነኝህን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ ይዤ እስከ መድረስ እናንተ ውድ የእኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጎደ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲህ ሆነላችሁ ሰመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ።